ይሄ በ1975 ዓመተ ምህረት የኢሃፓ ሴቶች ይለብሱት የነበረው ተመልከቱ። ይሄ ቡጊ ነው የሚባል ልብስ። እነ ጭራ ቀረሽ ሲዘፍኑበት የነበረ ታይት። ቦርሳው የኢሊሙናቲ ሴቶቹ የሚይዙት ጸጉሩን ተቆርድዶ ሜካፕ ተቀብቶ ቦዲ አድርጎ እንደ ሴት እንደ ሴት ተሸለመ። ተመልከቱት እንዴት እንዴት ለማሳየት ታኮ ጫማ ነው ያደረገው። ጓንት አርጓል። መቀመጫውን ያሳያል። ልጆቻችሁ እንደዚህ እንዲሆኑ ነው የምትፈልጉት? ልጆቻችሁ እንደዚህ እንዲሆኑ ነው የምትፈልጉት? ትክክል አይደለም ትክክል አይደለም ይህን ይሄ ነውትሸልማለህ አሁን ማማ ምንድን ነው አዘጋጆቹ የፈለጉት ምንድን ነው የፈለጉት አረእስላሙም ቢሆን ባህል አለው? ፕሮቴስታንቶቹ ምንድን ነው ሊያለማምዱን የፈለጉት የትግሬ አክቲቪስቶች ምንድን ነው የኦሮሞ አክቲቪስቶች ምንድን ነው ሊያለማምዱን የፈለጉት ምንድን ነው ሊያሳዩን የፈለጉት ብልጽግና ምንድን ነው ሊያሳየን የፈለገው ምርቃኗ ሁና ናት። ሴት እንደ ውሻ በሰንሰለት እዚህ ላይ የሚያደርጉት ምኖች ናቸው? አታውቁም፣ እንነጋገር ወይ። መልኳ አያምር ወይ ስሟ አያምር እንዴ? ሲታይ እኮ ለዝሙት እንኳን የሚያነሳሳ የሚያሳስት እኮ አለ ለዝሙት የሚያሳስት ለዝሙት እንደው ስም አሙልዶ መንፈስ ቅዱስ ተሳሳትኩባት የሚባል እኳ አለ ወይ ለዛ እንኳን ለዛ እንኳን አቅሜ ቋቄ የሚል ቋቄ የሚል ቋቄ የሚል እኔ እኮ ከባለቤቴ ጋር ምየር እቺ ልጅ እንዲ አታምርም እንዲ ምናምን ይባላል እኮ ይባላል እንዲህ አይነት ውብ ናት፣ እንዲህ አይነት ተክለ ሰውነት፣ እንዲህ አይነት እንትን ናት ይላል፣ ሰው ያደንቃል። ደግሞ ንሳ የምንገባባቸው ሴቶች አሉ፣ ፊልም አይተን፣ ሙቪ አይተን፣ ድራማ አይተን፣ ክራሽ ነው የምትሉት። የሰው ልጅ እንዱ የሚሳሳትበት አምላኬ ይቅር በለኝ የሚባልበት አለ ወይ? ለዛ አይሆን ቋቅ ቋቅ ሰው እንዴት ቋቅ ብሎ እንደገና የበለጠ ቋቅ ለማለት ይመጣል? ይህንንስ እንዴ ፕሮሞት ይደረጋል? ይሄን በሃይለኛው እንትን ማለት አለብህ። አንደኛው ደግሞ ወጣ፣ አንደኛው ወጣ። ደግሞ የወር አበባ እንትን ነው። ምንድን ነው ይሄ የለበስከው አሉት። ይሄዶ ይጥቁታ ምን ምን ሆነ ነው ይሄን የለበስከው ከታች ቀይ ከላይ ቀይ እንደገና እዚህ ጋር አበባ አለ ሲሉት፣ የወር አበባ የወር አበባ ሴቶቻችን የሚያማቸውን ህመም እሱን በማስመልከት እና እኛ ወንዶችም እንደሚሰማን ለመንገድ ነው። ፔሬድ ታያለህ፣ እንደ ማነህ ሴቶች አመመናሉ። እንዴ የወር አበባ እኮ ጸጋ ነው፣ ለሴቶች የተሰጠ ፀጋ ነው። በምድር ላይ ማንም ያልተሰጠው ጸጋ ነው። አንዲት ሴት የወር አበባ አየች ማለት ፍሬ አላት ማለት ነው። ፍሬ አላት፣ ዘር መተካት ትችላለች ማለት ነው። ጤናማ ነው። ትኩስ ነገር ጠጣ እንድንልህ ነው። ከዛ ይሄንን አይተው ልጆቹ በቃ ወንዶቹ በሙሉ የወር አበባ የወር አበባ በዛቻ ሀገር ላይ ከዛ በቴሌቪዥን ፕሮሞት ይደረጋል። ነገ ደግሞ ሞዴስ አድርገና አሉ። ምን ችግር አለ? ሞዴስ ሌላ ስራ የለውም እዚህ ቁጭ ብለው አበባ፣ አንዳንድ አበባ ይላል፣ አንዳንድ ምናምን ይላል። ይኸው እንደምታዩት፣ ምናልባትም ደግሞ ይህንን በጀቱ ሌላ ቦታ ይሆናል። ከዛ በኋላ ወደ ኢትዮጵያ ብር ሲቀየር ጣሪያ ይነካል፣ በብር ሲዘረዘር ማለት ነው። ለሌላ ጥፋት ሰብስበው አስቀምጠዋቸዋል ማለት ነው። ከዛ ደግሞ የማይመለከታት ትመጣለች። የስፖርት ፌዴሬሽኑ ፕሬዚዳንት ናት፣ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዚዳንት ናት አሉ። ምክትል ፕሬዚዳንት ወይም ፕሬዚዳንት አላቀ ማስተዋል የምትባል እንትን ከዚህ በፊት እንደምትመለከቷት ዘንዶ ደረቷ ላይ አድርጋ፣ ከዛ ዘንዶ ጭንቅላቱ ጡቷ ላይ ነው ራሱ ደግሞ በብልቷ ጋ ይሁን እ ከኋላ ይዙር የሚታወቅ ነገር የለም፣ አድርጋ የዘንዶን ስርዓት የዘንዶውን መንግስት ለማስተዋወቅ የመጣች ናት። በዚህም ምክንያት ተመርጣ በአብይ አህመድ መንግስት በአዳነች አበቤ መንግስት የኢትዮጵያ የአዲስ አበባ እግር ኳስ ፌዴሬሽንን በኃላፊነት እንድትመራ ተደረገች ማለት ነው። ስለ ስፖርት ምንም የማታቅ ምንም ሩጣ ማታቅ ጂም ሰርታ ማታቅ አይታችኋታል። እንግዲህ ዱባይ ላይ የሆነችውን ሰምታችኋታል ዱባይ ላይ የሆነችውን ምን አይነት አገልግሎት ትሰጥ እንደነበረ ከምን አይነት ሀብታሞች ጋር ምን አይነት ቢዝነስ ትሰራ እንደነበረ፣ እራሷም ደግሞ የእንትን ላይ ቀርባ ለልጆች ስታስተምር የነበረው ስለ ቺቲንግ ነው፣ ስለ መማገጥ፣ በትዳር ላይ ሌላ ትዳር ስለመያዝ ነበር ስታሳይ የነበረው። እሱንም አላኩልህም፣ ቴክኒሽያን። እቺ ሴት ናት እንግዲህ፣ የመጣችው እንመለከተዋለን። ምክትል ፕሬዚዳንቷ ናት። ከኤምባሲዎች ጋር ነው የምትሰራው። እንግዲህ በኢትዮጵያ የተነሳው ውዝግብ ታውቃላችሁ። ሰሞኑን የነበረውን ውዝግብ የኢትዮጵያ ሴቶች እግር ኳስ ቡድን የሉሲዎቹ የደረሰባቸውን በብሔራዊ ሬዲዮ ጣቢያ ጋዜጠኞቹ ያደረጉትን አይታችኋል። ተጋብተው ጨርሰዋል። ሴት ለሴት ምናምን ምናምን ተኳክተው ጨርሰዋል። በህግ ክልክል በኢትዮጵያ ህግ መሰረት ያስጠየ ቃል ታላቅ በደል ነው። ሀገራት የራሳቸው እሴት አላቸው። ለምሳሌ እዚህ የተፈቀደ ነው፣ ጀርመን የተፈቀደ ነው። ማንም የማንን አይነ ማንም አይደርስ አሜሪካንም እንደዛው የተፈቀደ ነው። የከለከሉ ሀገሮች አሉ። ሩሲያ ከልክላለች፣ ትላንትና ጃፓን ከልክላለች። በአዋጅ በህግ ከልክለዋል። እንዲህ አይነት ነገር የተፈቀዳለን ብለው ኳታርን መልከት የዓለም ዋንጫ ላይ ኳታር የዓለም ዋንጫን ስታዘጋጅ አይቻልም ነው ያለችው። እጅ ላይ አይታሰርም። ባንዲራው ያለበት አውሮፕላን ሀገሬ ላይ አያርፍም፣ የሚዘግቡ ጋዜጠኞች ካሉ አባራሉ አለች። ቲሸርቱን ያደረገ የታወቀ ጋዜጠኛ አንጠልጥላ ነው አውጥታ ከሀገሯ ያባረረችው። የጀርመን እግር ኳስ ቡድን የሄደበት አውሮፕላን የአርማው ስላለበት የግብረ ሰዶማን አርማ ስላለበት በፍጹም አየር ክልል ሌላ አያርፍም ብላ ሌላ ክልል ላይ አርፈው ከዛ በኋላ ነው ከዛ በሌላ ወደ ኳታር የገቡት። አለም ተቀበለላት፣ አሜሪካ ተቀብሏል፣ አውሮፓ ተቀብሎታል። ምንም ለምን ባህላቸው፣ ሃይማኖታቸው አይፈቅድልንም። በቃ የተከለከለ ነው የተወገዘ ነው። እግር ኳሱ ይቅር እንጂ አናደርገውም አሉ። አያችሁ፣ አናደርገውም አሉ በቃ ኢኮኖሚ ይፈልጋል፣ ገንዘቡ ይፈልጋል፣ ፋይናንሱ ይፈልጋል። እምቢ ማለት አልቻሉም። አንዶር አንዶር በኳታር ያውላ እግር ኳስ ሲደረግ አልተደረገም፣ አልተገለለችም፣ አልተወገዘችም። አይቻልም አለች፣ ሃይማኖት አይፈቅድም፣ ማህበረሰቡ የተስማማበት ነው አለች። እቺ ዘንዶ ከኤምባሲዎች ጋር ተነጋግሬ አለች። እንግዲህ ሉሲዎቹ የጀመሩትን እየሰማን ነው። እዛ አብይ አህመድ ይህችን መርጦ እና ዳንቻ አበቤ መርቶ ይህንን አድርጓል። እንግዲህ የኢትዮጵያ ሴት እግር ኳስ ተጫዋቾች በተመሳሳይ ጾታ ጋር ብቻ መጠቃታቸውን ጋዜጠኞች ሲዲ ስፖርት አጋልጧል። የጉድ አገር ብሎ ያመጡትን እያየን ነው። ይቺ ሴት ትላንትና እንግዲህ ስለ እግር ኳስ ነው የሚያገባት? አያገባትም። ስለዚህ ስለ ቲክቶክ አያገባትም። እዚህ ላይ ያሾማትም ፕሮቴስታንት መሆኗ ነው። ጴንጤ መሆኗን ያሾማት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 ያዝልኝ ይቺ የመንግስት ሹመኛ ናት። የአትሌቲክስ ፌዴሬሽኑ ምክትል ፕሬዚዳንት ናት። የመጣችው ልትሸልም ነው። አብይ አህመድም ይሄ ወያኔ የጻፈችውን ህገ መንግስት አያውቁውም፣ አይጠቀምበትም። ሌሎቹም አያውቁትም አንብበውት አያውቁ አንድ የመንግስት ሹመኛ የመጣበት ቦታ ላይ እንዲህ አይነት ጌታን ተቀበል አላህን ተቀበል ማርያም ምናምን ማለት የለበትም። ክልክልም ነው፣ ክልክልም ነው። የፌድሪ ህገ መንግስቱ አንቀጽ አስራ አንድ የመንግስትና የሃይማኖት መለያየትን በሚጠቅሰው አንቀጽ ላይ መንግስትና ሃይማኖት የተለያዩ ናቸው። መንግስታዊ ሃይማኖት አይኖርም። መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትን በመንግስት ጉዳይ ላይ ጣልቃ አይገባም ብሎ ተጽፏል። ይህች የብልጽግና መንግስት ሹመኛ ግን እስላሞቹ ባሉበት ኦርቶዶክሳውያኑ ባሉበት ምኖቹ ባሉበት መታ ጌታን ተቀበሏለች። ከዛ ምድረ ጴንጤው ጀግኒት ስለ ኢየሱስ የመሰከረች ባለስልጣን እኮ ናት። እንኳን እሷ ቀርቶ የአውቶቢስ ፌርማታውን ሰው ያልፋል እንዴ? መገናኛ ሰው ያልፋል እንዴ? መርካቶ ሰው ያልፋል እንዴ? ቄራ ሰው ያልፋል እንዴ? ዘመኑ ስፒከር ጭናችሁ እስላሙና እናንተ እስላሞቹም ጀምረዋል። አሁን እስላሞቹም ከጴንቴ ጋር ፉክክር ጀምረዋል። የአማኝ እጥረት ገጠማቸው መሰለኝ። የአማኝ እጥረት ገጠማቸው መሰለኝ። መንገድ ላይ ወጥተው ልክ እንደ ጸጉር ቤት እንደ ባንክ ቡክ አውጡ ይላሉ አሉ። አሁን መንገድ ላይ አንቀዋችሁ እጃችሁን ይዘው አስፈርመው ባንክ ቡክ ያስወጣሉ አሉ። አሁን እንደዛ ነው የቀረው። ገበያ መሸጥ አልተቻለም፣ ጉሊት መሸጥ አልተቻለም፣ ታክሲ መሳፈር አልተቻለም። ፖሊሶቹ ይጠብቋቸዋል። ዘመኑ የጴንጤ ነው፣ ዘመኑ የስላም ነው ተብሎ መንገድ ላይ ይጠብቋቸዋል። አስፓልቱ ምድሩ የነሱ ነው። በጩኸት በጉልበት የሚሰበክ ጌታ የለም። ክርስቶስ የተሰበከው በፍቅር ነው። ክርስቶስ የተሰበከው ስለ እውነት ነው። እዛ ሄደህ ደግሞ የምትማረው የትኛውን ወንጌል ነው? ስልክ ቁጥርህን አቃለው በ0915 የኔ ነው ባንካችሁ ውስጥ ስንት ጎሏችኋል እሞሎ አለው። ይሄ ነው ወንጌል የምትጠሩት፣ ወደ ዘንዶ ነው ወደ የትኛው ኢየሱስ ነው? ከባንክ ህግ ከባንክ ስርዓት ውጭ የሚሰራ ለፍተህ ሰርተህ እንዳትበላ የሚያደርግ ውሰድ፣ አሜን በል፣ አሜን፣ ውሰድ፣ ውሰድ፣ ያዝ፣ ያዝ፣ ያዝ፣ ያዝ፣ ያዝ፣ ያዝ፣ ያዝ፣ ያዝ ህልመኛ ሰውን ሁሉ ልክ እንደ አብይ አህመድ በለጽጋለን፣ ኢማጂኔሽን ነው ብቻ ፖዘቲቭ ቲንከር ሁን ምናም ብሎ ያ የቸርቹን የፓስተሮቹን እንትን ይዞ አምጥቶ መከራ የሚያበላበት ሰው ስራ የጠላበት ፓስተሩ እኔ ሄጄ ገንዘቤ ላይ ካርድ አልነበረውም። በቂ ገንዘብ አልነበረውም። ዜሮ ነበረ። ከዛ ጌታን ጠየቅኩት ኢየሱስ ሆይ ምንድነው አልኩት። ከዛ ሄጄ የባንክ ኤቲኤም ማሽን ውስጥ ከተትኩት። ከዛ ዝም ብዬ አራት ሺህ ብር ብዬ ጻፍኩኝ። ከዛ የባንክ ማሽኑ ሰጠኛል። ይሄ ሌባ እኮ ነው። አጭበርባሪ እኮ ነው። መንግስትን እኮ ነው ያጭበረበረው። ይሄ እኮ ሌባ ነው። ታምር አደለም እኮ። የህዝብ ገንዘብ የህዝብ ገንዘብ የዘረፈ እኮ ነው። ድሮ ቢሆን ገንዘብ ሳይኖረው ከቶ ሲነካው ሲያወጣበት ያ የክርስትናው ዘመን የአፈሪያ እግዚአብሔር የነበረበት ዘመን ያ የወደቀ እቃማ ባለቤቱ ተፈልጎ የሚሰጥበት ዘመን ቢሆን የእሱ ያልሆነ ነገር ሲመጣ ጠብቆ የባንኩ ማናጀር የባንኩ ስራ ሲመጣ ትላንትና እንደዚህ አድርጌ ነበረ በቂ ገንዘብ የለኝም ግን አራት ሺህ ብር ሰጠው ብሎ ሄዶ ይመልሳል። የአሁኑ ጴንጤ ፓስተር በቃ አራት ሺህ ብር አመጣው። ከዛ ህዝቡን ሰብስቦ ትላንት ስጸልይ እንደዚህ የቴሙን ከብተት አመጣው እልል በል ይለዋል። ክብር ለጌታ ሀሜን ሃሌሉያ ያውስ ያውስ ያውስ ይላል። እንዲህ አይነት የዘቀጠ የዘቀጠ ትውልድ እየፈጠርን ባለበት ማይሰራ ማይንቀሳቀስ በቃ አሜን በል ብቻ ሃሌሉያ በል ቁጭ ብሎ አያርስ፣ አይቆፍር፣ አይነግድ፣ አጭበርባሪ በማጭበርበር ኢየሱስን ተቀበሉት። ኢየሱስ ወደ ኢየሱስ ወደ ምናምን ትሄዳለህ። ከዛ በኋላ አንድ ወንድ የመሰለ ሴትዮዋለች። ለምን እንደሚያመጡብኝ አታውቅም። የባልና ሚስት ጉዳይ ነው ያዘችው። ከቤተሰብ መብሪያ ከምናምን የመጣች እንደሆነ አይታወቅም። ቴሌቪዥን አላት ምን አላት ምን አላት፣ እዚያ ቁጭ ትላለች። ከዛ በኋላ ሰዎች ይመጣሉ። ብልት አልተነሳልህም? አሜን በላ። ሌላ በምን አወቀችው? የሰውየው ብልት ይነሳ ይነሳ ምን አገባት? ስንት ደቂቃ መቆየት ትፈልጋለህ ስንት ምን አገባት? እሷ ሐኪም ቤት ነው መሄድ ያለበት። እሱ እሱ ልታገቢው ነው። የት ነው የምትኖረው አንተ ጀርመን? አይሆንሽም አይሆንሽም። ይህ ባለሆነ አንተ ማትሆንህም። ከዚ ያክስቷ ልጅ አለች ወይ አጎቷ ልጅ ለአንተ እሷ ናት የምትሆነ ወይ ቀብደ የተቀበለችበት። ይህንን ይሄንን ሰውን ጅል አድርገው ዘመናዊ ጠንቋይ ይሄ እንትኖቹ ጠንቋይ ጋር መሄድ ስላስነቀፈ አሁን በክርስቶስም በኢየሱስም ዘመናዊ ጠንቋይ ወራዶች። ጎረምሶቹማ ከበሩ፣ እነ ዮናታን እነማ ከበሩ፣ ቢሊዮነር ሆኑ። እነ መስፍኔማ እኔን እያዩ በቴሌቪዥን ሴቶቹ አረገዙ አለ እኮ። በቃ ሴቶቹ አረገዙ እኔን እያዩ በመመልከት አረገዙ። እንዴት አይነት እንዴት እንደወረድን፣ አገሪቷ እንድትዋረድ ክርስትና እንዲዋረድ ክርስቶስ እንዲዋረድ አህዛብ የአህዛብ መሳቂያ እንድንሆን ከዛ እኛን ኦርቶዶክሳውያኑን ደግሞ ጣዖት አምላኪ እኛ እግዚአብሔር እንማናቅ እኛ ጌታን ማናቅ ጌታን ማናቅ የመስፍኔን ላቡን የጠረገበትን ሶፍቱን በልቼ ከካንሰር ተሰወተ ተፈወስኩ እልል በሉልኝ። ሐኪም ቤት ሲሄድ ምናምን ምኑን በልተ የኔን ላብ በልተ ሀው እንዲህ አይነት በደካማ አይምሮ በመሃይሞች ላይ በጨነቃቸው ሰዎች ላይ የሚጫወቱ ከኛ ጋር በኖራቸው የተባረሩ ሰዎች እንኳን ሄደው ደግሞ እዛ እዚች እንትኗ ሃይላንዷ ጫፍ ላይ ሃይላንዷ ጫፍ ላይ ቀለም አድርገው ቀይ ቀለም ከዛ በኋላ አሁን በጌታ በኢየሱስ ስም ውሃውን ወደው ወደ ቀይ ቀይረዋለሁ፣ ይልና መታ ሲያደርገው ቀይ ይሆናል። ከዛ ያውላ ገንገበት ያውላ ሰገጤ፣ አሜን፣ የጌታ ሰው ተአምር ሰራ ይላል። ከሃይላንድ ፋብሪካ ጋር ተነጋግረው አራዶቹ ወጣቶች ናቸው የደብረ ዘይት ልጆች አውቃቸዋለሁ፣ የአዋሳ ልጆች አራዶች ናቸው። ከሃይላንድ ፋብሪካ ጋር ተነጋግረው አንድ ሃይላንድ ሁለት ሺህ ሁለት ሺህ ብር ይሸጣሉ። ዘይት በችርቻሮ አምጥተው ፎቶቸውን ለጥፈው ይሸጣሉ። ከዛ ቤተክርስቲያን ኦርቶዶክስን ግን ይሰድባሉ። እዛ መሳቂያ ሀገሪቷ እንድትዋረድ ያደረገ ይቺ ናት እንግዲህ፣ የፌዴሬሽኑ ፕሬዝዳንት ወታ ሀሌሉያ በሉ ጌታን ተቀበሉ። እንደዛ ለማለት እኮ ሌላ ሰው ይችላል አይችልም። ሌላ ባለስልጣን መጥቶ መናገር አይችልም። ሙፈሪያት ካሚልም ስትመጣ እንግዲህ የዛሬው የስራና ሰራተኛ ክህሎት እንትናችን በጣም ጥሩ ነው። በአላህ መንገድ ካልሄዳችሁ፣ አላህን ካልተቀበላችሁ፣ ለአላህ እንትን ካልተገዛችሁ ትክክል አይደላችሁም ትላለች። ከዛ ሙፈሪያት ካሚል ስራ ፍለጋ ኦርቶዶክሱ ስራ ፍለጋ ጴንጤው ሲሄድ አላህን ተቀብለሃል ለአላህ ሰግደሃል፣ አልሰግደ ይጥፋ ሂድ፣ ከስልጤ አምጣልኝ፣ ከዛ ከዛ አምጣልኝ። እንደዛ ልታደረግ ነው ማለት ነው። የስፖርት ፌዴሬሽኑ ማስታወቂያ ያወጣል። ከዛ በኋላ ሰዎች ስራ አገኘም ብለው ዲግሪያቸው ምናቸውን ይዘው ይሄዳሉ። ከዛ ማስተዋል ላት እዛ የምትቀመጠው በኢየሱስ አምናሃል? ጌታን ተቀብለሃል? ሀሌሉያ፣ ጥፋ ከዚህ ኦርቶዶክስ ካለ፣ አረ፣ እኔ እስላም ነኝ፣ ጥፋ ከዚህ እዛ ሙፈሪያት ጋር ሂድ ሊባል ነው ማለት ነው። ታላቅ ዳን ይገባሉ በእውነት እንዴት አይነት እንዴት ሀገር በድንቆሮ ትሞላለች! እንዴት ሀገር በመሀይ የሚሞላ! እንዴት ተው የሚል ይጠፋል! እንዴት አረ አለቅን የሚል እንዴት ይጠፋል! አረ በህግ አምላክ የሚል እንዴት ይጠፋል! ምንድን ነው ዝምታው? ስሙት እስቲ ደግሞ ቴዎድሮስ ሆነ ቴዎድሮስ። ከምስራቅ ነበር ይመጣል የሚባለው፣ አይ ቴዎድሮስ ብዙዎች ቴዎድሮስ ነ ይሉኛል፣ ኢትዮጵያን አንድ የሚያደርግ ከሰሜን ነው የመጣሁት አለ። ወያኔ ብልጠቷን አያችሁ? ግን የወያኔ ብልጠት